ለምን አላችሁ? ውድ ተመልካቾቻችን የቢዝነስ ዘገባችን ተጀምሯል። ቆይታችሁን ከኛ ጋር አድርጉ። በተለያዩ ቦታዎች በተዘጋጁ ኬላዎች በነጋዴዎች ላይ የሚጠየቀው ያልተገባ ቀረጥ ለሸቀጦች ዋጋ ንረት ምክንያት በመሆኑ መንግስት ሊያስቆመው ይገባል ሲሉ ነጋዴዎች ጠየቁ። የአማራ ክልል ርዕሰ መስተዳደር የኢኮኖሚ ጉዳዮች አማካሪ አቶ ቀለም ወርቅ ምህረቴ ቀረጥ የሚያስከፍለው አካል ህጋዊነት የሌለው በመሆኑ በአጭር ጊዜ ውስጥ ተግባሩን እናስቆማለን ብለዋል። ጌታቸው ስንታየው ተጨማሪ ዘገባ አለው። ንግድ ለአንድ ሀገር ሁለንተና እድገት የሚያበረክተው አስተዋጽኦ ከፍተኛ ነው። ይሁን እንጂ ከቅርብ ጊዜያት ወዲህ በክልሉ በተከሰተው የጸጥታ ችግር ምክንያት የንግዱ ማህበረሰብ ከቦታ ቦታ ተንቀሳቅሶ ለመስራት ፈተና ሆኖበታል። ከዚህ ውስጥም በየቦታው ገመድ በመዘርጋት ለኬላ የሚጠየቀው ቀረጥ አንዱ ነው። ይህ ህገወጥ ተግባር አይደለም፣ ነግዶ ለማትረፍ ሸማቾች ላይም ያልተገባ የዋጋ ጭማሪ እንዲኖር ምክንያት በመሆኑ የኬላ ላይ ቀረጥ እንዲቆም ከሰሞኑ በተካሄደው የንግዱ ማህበረሰብ የሰላም ውይይት ላይ የታደሙ ነጋዴዎች ጠይቀዋል። ስብና ጨምሮ ጨማምሮ የት ላይ ይወርዳል? ዝቅተኛው ማህበረሰብ ኑሮ ይህ ሁሉ አላግባብ ፖለቲካን የግል የማስጠበቅ የሚንቀሳቀሱ ነጋዴዎች ናቸው። የህጉንም ጤናማ ጤናማ ኗሪውን የሚያበላሹ ይህን ትልቁን ድርሻ አንበሳው የሚወስደው ሰላም የማስከበር ህገወጥ ነጋዴዎችን ህገወጥ ደላላዎችን የማስከበር አንበሳውን ድርሻ የመንግስት ነው። ህግ የማስከበር መንግስት የንግዱ ዘርፍ በሚያበረክተው አስተዋጽኦ ልክ ዘርፉ ትኩረት ሊሰጠው ይገባል ያሉት ሌላው አስተያየት ሰጪ ናቸው። በመሆኑም በየቦታው የኬላ ገመድ በመወጠር የሚከፈለው ቀረት ሸማቾችንም ጭምር የሚጎዳና ህጋዊ ያልሆነ ተግባር በመሆኑ ሊቆም ይገባል ብለዋል። ኬላ ኔ መንግስትም ቢሆን እኮ ኬላ እንዲዘረጋ እኔ ህጉን የሚፈቅድ አይመስለኝም። አሁን እኩል ነው እየተዘረጋ ያለው ህገ ወጥ የምንለው ቅድም የተዘረዘሩ አካልም ህጋዊ የምንለው መንግስትም እኔ ገንዘብ መሰብሰብ ያለበት የትኛው ተቋም እንደሆነ እናንተ ታውቃላችሁ? በህጋዊ መንገድ ቢሰበሰብ ህዝቡ የኔ ነው፣ መንግስት የኔ ነው፣ የጋራ ነው። ህገወጥን ልቆጣጠር እችላለሁ። እንዲህ ከሆነ ግን መንግስት በየከለው የሚቀበል ከሆነ ህገወጥ የምንላቸው ሰዎችም የሚቀበሉ ከሆነ እንዴት ነው? ይህ ግብር ለማን ነው ሊሆን የሚችለው? የኬላዎች መብዛትና የሚጠየቁት ክፍያ መብዛት ደግሞ የከፋ ነው የሚሉት የውይይቱ ተሳታፊ የተሽከርካሪ ባለንብረት ናቸው። አስተያየት ሰጪው እንደሚሉት ለአንድ ጉዞ ከመነሻው ጀምሮ እስከ አዲስ አበባ መውጫና በቅርብ ርቀት የሚጠየቀው ቅረት፣ ነጋዴው ያንን ወጪ ለማጣጣም ማህበረሰቡ ላይ ለሚጥለው ያልተገባ ጭማሪ መንስኤ በመሆናቸው መንግስት አፋጣኝ እርምጃ እንዲወስድ አሳስበዋል። በየ ከተማው ከተማ ሁለትና ሶስት ለምሳሌ መራይ ላይ ተቀርጦ አንድ መኪና ቢኮሎ ላይ ቢኮሎ ተቀርጦ ድርቤቴ ዱርሜቴ ተቆርጦ ዳንግላ ዳንግላ ተቀርጦ አዲስ ቅዳም ኮሶቨር ላይ ሶስት ላይ መግቢያው ላይ የዙሪያው ከተማው ላይ ከተማ አስተዳደሩ መውጫው ላይ ዘንገና ለማቋቋም በሚል ሶስት ላይ ይቀረጣል። አንድ መኪና ሁለት መቶ ኩንታል የጫነ መኪና ከአዲስ አበባ ባህር ዳር እስኪገባ እስከ ሀያ ሺህ ብር ይከፍላል። ከፍ ሲል እስከ ሀምሳ ሺህ የሚደርስበት አግባብ አለ። ከማን ነው የሚወድቅ? ከእናንተም ከእኔ ብላኝ ነው። ዘይት የማይበላ ሰው የለም። ስኳር፣ ሻይ ማይጠጣ ሰው የለም። እያንዳንዳችን አምስት ሊትር ዘይት ስንገዛ ሀያ ብር ለቀረጥ እንደምትከፍሉ ወቁት፣ ሁላችሁ ሁላችንም። ይሄ ለምንድን ነው? ክልሉ ቀረጥ ያስፈልገዋል ከተባለ ወይ ደጀን ላይ ሲሻገር ይቀረጥ፣ ወይ ባህር ዳር ሲገባ መግቢያው ላይ ይቀረጥ። ምንሻው ህግ አውጪ ነው፣ ህግ አስፈጻሚ ነው፣ ህግ ተርጓሚ ነው። ለምንድን ነው ስትለው አይሰማም፣ ይመታል። ውይይቱን የመሩት የአማራ ክልል ርዕሰ መስተዳደር የኢኮኖሚ ጉዳዮች አማካሪ አቶ ቀለም ወርቅ ምረቴ በበኩላቸው በየቦታው የተጣሉት ኬላዎች ህጋዊ አለመሆናቸውን ጠቁመው ክልሉ ላይ ያሉ ኬላዎች በፍጥነት እንዲቆሙ ይደረጋል ብለዋል። ከክልሉ ውጭ ያሉትንም እንዲስተካከሉ ከሚመለከታቸው አካላት ጋር እንደሚሰሩ አስገንዝበዋል። በነገራችን ላይ ለአሁኑ ችግር መነሻ የሆነው አንዱ በህገ ወጥ መንገድ በየቦታው በጥቃቅን እያደራጀን ኬላ ያቆም ዝረፍ ያልነው ኃይል ነው። ያንን ለምዶ ዛሬ ደግሞ ያንን እድል ተጠቅሞ ተመልሶ መጥቶ እየዘረፈ ያለው ይሄ ሁኔታ የሚታወቅ ችግር ነው። አሁን ያነሳኸው በክልላችን ውስጥ ያለው ችግር አይታወቅም። አይታወቅም እና ጥሩ መረጃ ነው ያገኘ ነው። በፌደራል ደረጃ ያለው በተለይ የድሬዳዋውን አላውቅም፣ የአዲስ አበባውን አውቃለሁ። የአዲስ አበባ መውጫው ላይ ያለው መሰረታዊ ችግር አለ። ይሄ የንግድ ሚኒስተር ሰዎችም እዚህ ስላሉ በአጋጣሚ እዚህ በባህር ዳር ስላሉ በመድረክ ለእነሱም እንነጋገራለን። እሱ ብቻ ሳይሆን ለሚመለከታቸው እንዲደርስ እናደርጋለን። ትክክለኛ ሀሳብ ነው። በእሱ በኩል ስራ መስራት ስለሚኖርብን ስራ እንሰራለን። በዞኑ ውስጥ ያለውን በተመለከተ ዛሬ ሆኖ አቅጣጫ እናወርዳል። ምንም አይነት የተፈቀደ ኬላ የለም። መንግስት የሚያውቀው ኬላ የለም። በማህበረሰቡ ላይ ለተከሰተው የኑሮ ውድነት ምክንያት የሆኑ ህገ ወጥ አሰራሮች እንዲስተካከሉ ማድረግ የሚመለከተው አካል ለነገ የማይባል የቤት ስራ መሆኑንም የንግዱ ማህበረሰብ አሳስቧል። በበጀት አመቱ ከ20 ሺ በላይ ወጣቶችን የስራ እድል ተጠቃሚ ማድረጉን የደብረ ማርቆስ ከተማ አስተዳደር ስራና ስልጠና መምሪያ ገለጸ። መምሪያው ለወጣቶች የመስሪያ ቦታና የብድር አቅርቦት ማመቻቸቱን አስታውቋል። መልሰው ቸርነት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 ሰባት መቶ ሰማኒያ ሰባት አካባቢ የተላከበትና አፈጻጸማችንም 39 ፐርሰንት የሆነበት ሁኔታ ነው ያለ። ይህን ለማሻሻል ያው በትኩረት መስራት እንዳለብን ያው የስራ እድል ፈጠራ ምክር ቤቱም ያስቀመጠበት ሁኔታ ነው ያለ። በበጀት አመቱ የ44 ሼዶች ግንባታ መከናወኑን የገለጹ ሲሆን ከ18 ሚሊዮን ብር በላይ በማውጣት ኢንተርፕራይዞች በጊዜያዊነት በሼዶች የሚሰሩበት እድል መመቻቸቱን አመላክቷል። 30 ሚሊዮን ብር በመመደብ በአራቱም ክፍለ ከተሞች በወተትና ዶሮ ሀብት ልማት ሰፊ ስራዎች እየተሰሩ ናቸው ብለዋል። ከ18 ሚሊዮን ብር በላይ በማወጣት ኢንተርፕራይዞች አርባ አራት ሸዶች ተመቻችተዋል። አሁን ግማሾቹን እያስረከብናቸው ናቸው። ግማሾቹ የፕሮጀክት አፈጻጸማቸው ሰማንያ አምስት ፐርሰንት የደረሱ አሉ። በቀጣይ ወራቶች የምናሰራቸው አሉ። 30 ሚሊየን ብር ተመድቦ በአራቱም ክፍለ ከተሞች ላይ በክላስተር የሆኑ የዶሮ ክላስተር የወተት ሀብት ክላስተሮችን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 እንግዲህ እስከ አስር ወሩ ድረስ 3.8 ሚሊየን ብር ለወጣቶች አሰራጭተናል። በበጀት ዓመቱ 33 ኮንቴነሮችን የማስመለስ ሥራ መከናወኑን ያመላከቱት ኃላፊው ከአምስት ዓመት በላይ ሼዶችን ያለ አግባብ ይዘው በቆዩት ላይ አስፈላጊ የክትትልና እርምጃ የመውሰድ እና ለወጣቶች የማስተላለፍ ተግባራት ተጠናክረው እንደሚቀጥሉ ጠቁመዋል።